ላውራ ነው። ይህ በቃ እሺ፣ በቃ ክፈት። አንተ ቤት እንመጣለን። ይህ ጨዋታ ነው፣ ልመና አይደለም። ግን እኔ ግን አደርገዋለሁ። መሄድ አለብኝ ወደ ቤት። አይከብድም በባዶ ማቅራራት። ለዚህ አይደል የንጉሥ ፋሚሌ የምትለየው ሰውዬ

ወይ ወይ፣ አንቺ ልትወጪ ጅልጅል፣ ላይፍ ላይፍ ተሻሻት። ሳምሬ ወይስ ሳምሬ ተመልሽ ይገባለሽ። ጠብቀኝ፣ አውረቻት መጣው። እየተጨጋጨቁኝ ነው። ሲ ዩ ሌተር እንዴ፣ ፀጉሬና ጥቤ ላደርቅበት ስል ዷ ብለው ፈነዳ። ከዛ አይነው አውቃለሁ። ኔክስት ብትጠቀምበት ጭንጫ ከሚፈነዳ አንድ ሌላ የተበላሸ ነገር ቅድም ተጣልታችኋል ስትይ፣ አገሻት ግብጣለት ቤቷ ውስጥ ኖር ነበረ። ግሽላት ራሷ ትግዛ፣ ለምንም ገዛው አጠገብሽ ነው የምኖረው። ወይ ወይ ምን ማለት ነው አለ ክሪስ ጌታ። እንዴና እንዴና ፍሬንድ አገባ ወለድ፣ ከአንተስ ተራው ደረሰ እንዴና በዚህ ሁኔታ አሁን የእኛ ይለያል። አሁን እኛ ከኦሮሞዎች እንለያለን። እኛ በአንድ ደረጃ ከኦሮሞ ከፍ እንላለን። ደም የሚባል ነገር አለ። ገባች። እኔ አሁን የንጉሥ ዘር ነኝ፣ የንጉሥ ቤተሰብ ልጅ ነኝ። እና እኛ አንቀበልም። ሰደቃ ምናምን ምናምን አንወስድም

ከቤተሰባችን ነው እ አሁን ሰው እርዳታ እኮ አይደለም፣ ስፖንሰር ነው የተባልከው። ከኦሮሞ የምንለየው አላየንም። አሁን እንለያለን። አልኩ እኮ እኛ ለየት ያለ ኦሮሞ ነን። እኛ የንጉሥ ዘር ነኝ፣ የአባ ጂፋር የልጅ ልጅ ነኝ ያልኩ። አንተ የእንጭቅ ልጅ፣ ባሪያ፣ አሽከር፣ አሽከር። እኔ ንጉሥ ቤተሰብ ነኝ አልኩ እኮ፣ ኪንግ ፋሚሊ። ደሜ ውድ ነው።

ገብታ ምናምን ምናምን ትንሽ ትግፋበት እንጂ እንዴ? እውነትም ማሚ አይደለውማ? እኔ እናቴ ቁጭ ብዬ ከነሱ ጋር ማልጋፋው ስልጣን ለምን ይመስልሻል? እጅች ጋር የሆነ ዓላማ ስላለኝ ነው። ደፋሽ ማስገባው ተካው ሰው ስላለ ነው። አዎ። እቺን ማዘገጃ ከንቲባ ቢሮ ካላስገባውማ እውነትም ሙቻለው አይደል? ወላሂ ላዚ። አዎ። አረ ከፖለቲካ ወደዛ ገደል ምን ያደርግላታል? ለአንተም አልጠቀመም ስልጣኑ፣ ቀቅላችሁ ብል። እሷ የራሷ ህይወት አላት፣ በራስ ላይ አርገ እሱ። ጋይስ ስማ፣ ማሜ፣ በኋላ ገባለሁ፣ እናወራለን። ቤት ሲሄድ ስፖንሰሩን ግን አስብበት። ሴትዮዋ ምን ነው አንተ ቦላ እሺ ቃም ወይ አንቀምኩኝ ወይ ቀማል። አንተ ሰው ይሄ ማለት ሞባይል ቤት አለው ማስታወቅ ፈልጎ ያ አለኮ እንደዛኮ ነው ያለው። እዚ በዛ በኩል ጻፍለት ሲ ሚባል ስፖንሰር ላርገን ያለው ያ ማለት ሞባይል አለው ማለት ሞባይል ቤት አለው ሞባይሉን ይሰጣል ማለት ሌላም ቢዝነስ ይሰጠኝ። እዚህ ጋር ኮሜንቱን ስለጻፈ ነው ወይስ የምታውቂው ሰው ነው? ማቀው ሰው ነው የጻፈው የኔ ሞዴሬተር ታቋዋለች።